በህይወት ውጣ ውረድ ውስጥ አንዳንዴ በህይወታችን ብዙ ቻይሌንጆች ሊገጥሙን ይችላሉ። ነገሩ ትክክል እንዳልሆነ ወይንም ደግሞ ማድረግ የማንፈልገው ነገር እንኳን ሆኖ እያወቅን አንዳንዴ የህይወት ጉዳይ አስገድዶን ማድረግ የማንፈልጋቸውን ነገሮች እናደርጋለን ማለት ነው። እናም እንግዲህ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ጽናት ድራማን በክፍል ሃምሳ ስምንት መተናል ማለት ነው። እናም እንግዲህ በጽና ድራማ ላይ ያው ብዙ ትምህርቶችንም እየተማማርን አንዳንድ ነገሮችንም እያስተዋልንና እየተመለከትንም እንገኛለን ማለት ነው። እናም እንግዲህ ሀሴት እንግዲህ መራዊት ላይ የጨከነችባት ምንም እንኳን እያደረገች ያለችው ነገር ጥሩ ወይንም መልካም ነገር ሆኖ እንዳልሆነ ታውቃለች ተገቢም እንዳልሆነ እያወቀች ነገር ግን በሄኖክ ጉዳይ ሄኖክ ስለሚዘትባት ስለሚያስፈራራት ራሷን አሳልፋ ላለመስጠት ስትል ራስ ወዳድነትን መርጣ እንግዲህ መራዊትን ያው አግታታለች ማለት ነው። ነብስ ውጪ ነብስ ግቢ መራዊት የልብ ኬዝ አለባት ታማሚናት ነገር ግን የራሷ ገበና ለመሸፈን ብላ ብላ እንግዲህ የመራዊትን ነፍስ ስታስጨንቅም ተመልክተናል ማለት ነው። ይህ እንግዲህ ራስ ወዳድነትን ጨካኝንም ያስ ብላል ማለት ነው። ስናያት ግን ሀሴት ያው ጨካኝና ወይንም አረመን ሆና አደለም። ነገር ግን ራሷን አሳልፋ ወይንም ደግሞ የአባቴ ክብር የአባቴ ነገር የምትለው ነገር አላት። የአባቷን ጉዳይ ስትመለከት የመራዊትን ነፍስን ግን አስጨንቃለች ማለት ነው። እሱም እንግዲህ በሄኖክ ምክንያት ማለት ነው። እናም እንግዲህ መራዊት እያደረገች ያለችው ነገር ቢፀጽታትም ጥሩ እንዳልሆነ እያወቀችም፣ ነገር ግን ተግብረዋለች ማለት ነው። ይህ ማለት እንግዲህ በህይወታችን ብዙ ነገራቶች ሊገጥሙን ይችላሉ። ነገር ግን እራሳችንን እዛ ነገር ውስጥ ላለመግባት ወይንም ደግሞ ወደኛ መጥፎ ነገር እንዳይመጣብን ስንል ጥሩ ያልሆኑ ነገሮችንም እንግዲህ ልንሰራ እንድንሰራም ያስገድደናል ማለት ነው። መራዊት እንግዲህ ያደረገችው ነገር ያ ነው። ጨካኝም፣ እራስ ወዳድም፣ አረመኔም እንግዲህ አስብሏታል ማለት ነው። ህይወቷ ጥሩ ህይወት እንደሌላት እና በህይወቷ ብዙ ውጣ ውረድ እንዳየች ከትምህርቷም፣ እንግዲህ በሄኖክ ምክንያት ትምህርቷንም አቁማ እቤት ለብዙ ጊዜ እንደተቀመጠች እና ብዙ ነገሮች እንግዲህ እንዳስተዋል ነው እና እንደተመለከት ነው ከሆነ ሞትን ሁሉ የምትጠራ መሞትን ሁሉ የምትፈልግ ተስፋ ቆርጣ ብቻ አፌ ብቻ ነው ጥሩ ነገር የሚያወራው እንጂ ውስጤ ምንም ነገር የለውም ተስፋ ቢስንኝ በማለትም እንግዲህ በባለፈው ለሰናይት ስትነግራትም ተመልክተናል አስተውለናል ማለት ነው እናም እንግዲህ መራዊት ያው በስተ መጨረሻም ሰኒ ደርሳላት እንግዲህ ወደ ሐኪም ቤት ገብታለች ማለት ነው። እነሱ ግን ያው ትተዋታል እንደፈለገች ትሁን በማለት ተወት አድርገዋታል ማለት ነው። ነገር ግን ሄኖክም ቢሆን እንግዲህ ከሀሴት ጋር የነበረውን የፍቅር ሪሌሽን በደንብ አድርጎ በእሷ ፍቅር ዋጋ እንደከፈለ በእሷ ፍቅር እንደተሰቃየ፣ እኔ እየወደድኳት እያፈቅርኳት፣ እሷ ግን ሌላ ሰው አፍቅራ ሌላ ሰው ጋር ነበረች፣ እነሱን ስመለከት በጣም እቀናም ነበረ ሲልም ነበር። ነገር ግን ከዛ ጓደኛዋ ጋም ብዙም አልቆየችም እና ተመልሳ የመጣችው እኔ ጋም ነበረ። እናም እንግዲህ ያው እንደ ሳማትም ሲናገር ነበረ። በዛም መሀል ግን እኔ ሳልቀርጻት ቪዲዮ የቀረጸን ሰው ነበር። እናም እንግዲህ ቪዲዮ አንተ ነህ የቀረጽክኝ፣ አንተ ነህ ሶሻል ሚዲያ ላይ እንግዲህ ያወጣው ገበናዬን እኔን እያለች እንግዲህ ስጠዘጥዘውና እስከ ትምህርት ቤት ድረስ እንግዲህ ከዩኒቨርሲቲ ሻንጣውን ይዞ እንግዲህ እስከ መባረርም አባቱ እንግዲህ እስከ ማስደብደብም ከትምህርት ቤት እስከ ማስባረርም እንግዲህ እንዳደረሰባቸው እንግዲህ ሲናገርም ነበረ። እናም እንግዲህ ሀሴትም በደላላት በሱ በእሱ በኩል እንደዛህ አድርጎ ይትላለች እሷ እሱም እንግዲህ የኔ አይከብድም ወይ ከሷማ ሲልም ነበረ ማለት ነው። በእንደዚህ እንዳለ ለንጹሐኖቹ የነሱትን ስትግን ይወት የመራዊትን ህይወት ነብስ ግቢ ነብስ ውጪ አድርገው አስጨንቀዋታል። እሱም እንግዲህ ጽናትን ለማግኘት ነው። ጽናትን ለማግኘት ሲል እንግዲህ ሀሴትን አስገድዷታል ማለት ነው። ጽናትን እንዴት ማግኘት እንዳለበት ለማመች እንድታመቻችለት እና ጽናት የእሱ ማድረግ ይፈልጋል። እንግዲህ ልበ ትልቅ ነበር ምኞቹ ማለት ነው። ነገር ግን ኪራም አስረግጦ ነግሮት ነበረ ጽናትን አገኛለው ማለት ህልምልም ነው በህልምህ እዛው በህልምህ እንዳያትትቀራለክ በውን ግን አታገኛትም ሲለውም ነበረ። እናም እንግዲህ አሁን ላይ በተመለከት ነው ነገራቶቹ ሁሉ እንዳልሆኑ ሆነዋልና እና መራዊትም ወደ ሐኪም ቤት ገብታለች። ሀሴትና ሄኖክም በቃ ያለን አማራጭ እንግዲህ ቤቱን ትተን መውጣት ነው ብላ እንግዲህ ወስና ነበር። መራዊት ሀሴት ማለት ነው። እናም እንግዲህ ሻንጣዋን ቁጭ ብድግ እያደረገች ባለችበት ታይም ሄኖክ ያገኛታልና እያለቀሽ ነው ምናምን ነገር ሲላትም ነበረ። ከዛ በፊት ግን ያው ለኪራ ደብዳቤ ጽፋለታለች ወረቀት ማለት ነው በእኔና ባንተ ይቅር ምንድን ነው በእኔና ባንተ ይቅር ያለችው ሀሴት የሚል ጥያቄ ሁላችንም እንግዲህ ፈጥሮብናል ማለት ነው። ሀሴት እንግዲህ በኪራ ተማርካበታለች። በጣም ወዳዋለች፣ አፍቅራዋለች የኒ ብላም ተመኝተዋለች ማለት ነው። እሷ ቸኮለች እንጂ ነገሩም እኮ ያው ግልጽ ነበረ። ወደዛ ቤት እንግዲህ የመጣችው በቤተሰብ ምክንያት እንግዲህ ልጅ ክለ ተባብለው ልጆች በማያውቁበት መንገድ ነገር ግን ቤተሰብ በሚያውቅበት መንገድ ነበር ልጆችን አንድ ላይ እንዲኖሩ ሀሴት ወደ ነኪራ ቤት የመጣችው ነገር ግን የነኪራ ቤት ጤነኛን ሰው አያመጣም አያፈራም፣ እና የሆነ ነገር ይፈጠራል። እነሱ ቤት የሚመጡት ሰዎች በሙሉ ጤና የላቸውም፣ እና እንግዲህ ነገራቶች ሁሉ ተበለሻሽተዋል ማለት ነው። የሀሴት አባትም ሕልሙ የሚሳካለ አይመስለንም። የኪራም አባት እንደዛው ማለት ነው። እናም እንግዲህ አሁን ላይ ኪራና ጽናት የሚነጋገሩበት ግልጽ የሆነ ጊዜው የቀረበም ይመስለኛል። ኪራ ከዚህ በኋላ የእውነቱን ማወቅ አለበት። ምክንያቱም እንግዲህ ያው ናሆም ሙሉውን እንኳን የእናቱን መታመም የእናቱን ኬዝ የህመም ኬዝ እንኳን ባያውቅም ግን ሀሴት እዚህ ቤት ለምን እንደመጣች ናሆም ጓደኛውም ያውቃል። መራዊትን አግተው እንግዲህ እንደዛ አሰቃይተዋት ከዚህ በኋላ መራዊት እንግዲህ ከህመሟ ስታገግም በእርግጠኝነት ሁሉን ነገር ትነግራቸዋለች የሆነውን ነገር። እናም እንግዲህ ኪራ ከሄኖክ ጋር ጽናትና ሄኖክ አንድ ላይ መተኛታቸውን እንግዲህ የተቀነባበረ ሴራ መሆኑን እንግዲህ መራዊት ነግራ ክሊር ካደረገችው በኋላ ሁሉም ነገር ይስተካከላል ብዬ አስባለሁ። እናም እንግዲህ ጽናትና ኪራ ፍቅራቸው በቅርብ ጊዜ ይመለስና እንግዲህ ከነሱ ጋር ደግሞ ጥሩ ጊዜ ጥሩ ቆይታም ይኖረናል ብዬ አስባለሁ። እናም እንግዲህ ሄኖክና ሀሴት እንግዲህ ሄኖክ እንኳን በጣም ራስ ወዳድና በጣም ኃይለኛ ሰው ነው። ምክንያቱም መራዊት ስትነሳ ስትነቃ ሁሉን ነገር ትነግራቸዋለች። ስለዚህ ኃላፊነቱን ራስሽ ውሰጂ፣ እኔ አያገባኝም ኪራን ማጣት አልፈልግም ሲልም ነበር። የራስህ ጉዳይ፣ ከዚህ በኋላ ምንም አይነት ነገር ላደርግልህም ልታዘዝልክም አልችልም ብላም እንግዲህ አስረግጣ ነግረዋለች። ከዚህ በኋላ ሻምበል ይሞት ብላ እንግዲህ ስለየት ነው የማቀባበልብህ? ከኔ ጋር ምንም አይነት ነገር ሊኖር አይገባም ብላ እንግዲህ አምራበታለች ማለት ነው ሀሴት። እናም እንግዲህ የሀሴት ማምረሯን ሲያቅ እንግዲህ የሀሴትን ማምረር ሲያቅ እንግዲህ ኖከ እኔም ይሄን ቤት ትቼ መውጣት አለብኝ የሚል ውሳኔ ወስኖ እንግዲህ እሱም ሻንጣውን ሸከፍ ለማድረግ ተፍ ተፍ እያለ ተመልክተናል። እንግዲህ ናሆም እየገና መራዊት ምን እንደሆነች ና ምን እንደገጠማት አላወቀም ማለት ነው። እናም እንግዲህ በቀጣይ ክፍል ደግሞ እና ሆምስ ምን ሊሆን፣ እንዴት ታሰረች፣ በምን አይነት ምክንያት ስታፈነች? የሚል ጥያቄ እንግዲህ በቤተሰብ ዘንድ ይመጣል ማለት ነው። እናም እንግዲህ መራዊትም እንግዲህ አገግማ ሁሉን ነገር ለኪራ ነግራው ለማየት ያብቃን። ላለው ለዛሬ የነበረን ቆይታ ይህን ይመስላል ቤተሰብ